እኔ አስቡት፣ ታዲያ ከእንደዚህ አይነት ሰው ጋር እኔ ሲፈጠር ደግሞ ምን አለ ካልመጣሽ አልመጣም እንዲ አስበኋል። እኔ ለመሬት ብዬ ስመጣ ምን እንደምታደርገኝ አሁን ገና ይችልሽ ማለት ነው እኔ ምን ሆናለሁ ምናምን ሲለኝ፣ አንተ የሆነ ነገር ብትሆን እንደ ምን ምናልባት ሁለት ሳምንት ምላትቀመጥ ትችላለ ብላ ለአንተ እንደዚህ ያለ ሴትዮ ነገ እኔ አሁን ውይ እንዴ መሬቴንማ ቤቴንማ ለምን ትበላዋለች? የለፈውበት ነው። አስር አመት ሙሉ የለፈውበት ነው። ለምን ሲባል ትበላዋለች? ገና ለገና የባል ሚስት ለምን ትበላች? ብድግ ብዬ ስመጣ የሆነ ነገር ብታደርገኝ ስል ቤቱ ጥንቅር ብሎ ይቅር አጠብቀኝ። ነገ እኔ ምን አቀላለሁ? እኔ ወይ እስካሁን ቀይረውም ሊሆን ይችላል ምናቅ። እንዴት ነይ እኔ እኔ እዛ አዩ ያለችበት ቱ አይውላል አያንቱ ያለችበት ረ አይ እቺ በረኪና ነው ምላከች እቺ በረኪና ያለችበት ቤ ድረስ ያለችበት አገር አልመጣ ሲፈጠር። መጀመሪያ ደረጃ ማለት እኔ ገና ለገና ቤቱ ለምን ይወሰዳል ብዬ ከል ከል ከል እያልኩ ስመጣ የሆነ ነገር ልደፋኝ። አላንተ ራሱ ተጠንቀቅ አባቴ፣ በጣም ተጠንቀቅ። አሁን መሬቱ ሳደፋክ በፊት ፈርምላት። ካርታ ብላኑንም ስጣት፣ ሁሉንም ስጣት። ከአንተ ህይወት አይበልጥ። እኔ ሰርች አገኛለሁ እናቴ። እኔ እድሜ ለመዳም ቅመሞች፣ እድሜ ለሚያዩኝ፣ ለሚከታተሉ፣ ለሚወዱኝ አላህ ከኔ በላይ ይውደዳችሁ። ላይክ ሰብስክራይብ ካረጉልኝ እሰራለሁ። ደግሞም ቤት አለኝ አለኝ፣ ሪስት እቱ ዲኤምሲ አለኝ። ሲያልቅ እገባበታለሁ። እስከሚያልቅ ነው እንጂ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ጉድ እኮ ነው ዛሬ ማለት ነው። አያንቱ አያንቱ ማለት ነው ቱቱ ያርጋትና የገንዛ ባሏን ለውርስ ብላ ልደፈው ነው። ለገንዘብ እንደዚህ የሚንሰፈሰብ ሰው በሷ ልካላየው ማለት ነው ገና ለገና ትሞታለክ። ልክ ቀን ቆራጭ እሷ ትመስል አሁን ትሞት አለክ ብላ ልደፈው ነው ማለት ነው ልጅቷ። የልጆችን አባት እውነት ብትቆይ ላይ ደስ ይላል ነበረ፣ ግን በቃ በማይሆን ሰው እጅ ገብተ ልትደረግ ነው ማለት ነው። እና ምንድነው እስኪ ቪዲዮን አብረን እንየውና እስኪ አንዳንድ አብረን አብረን እናወራበታለን ማለት ነው። እኔ ከዚች አይነት ሴት ጋር እንዴት መኖር እንደቻለ ራሱ ኔ ወንድምሽ ምን ብለሽ ነው? እኔ አሬ ምን ልለዋለሁ? ሰይድ እኔ ሰይድን ማናገር ፈልጋለሁ አለኝ። ከዛም ቢሮ ነው ያለው፣ ሂድና ቢሮ አናግረው አልኩት። ቢሮ መጣ አናገረ። አንተ ደግሞ ድሬዳዋ ጎንደር ምናምን በሄድክ ቤተሰብ ቤት ሰመተው ነው ለስጮ ነበር። አንቺ ሰይድ ችንትቶ እዚህም እዛም እያለ እዚህ እየሄደ እነሱን እየፈለገ አንቺ እዚህ ምሳሪው ነገር እነሱ ደግሞ ይሄንን አዩና፣ በስምሽ እኮ ምንም ነገር የለም። ለሌላኛው ሚስቱ አዲስ አበባ፣ አዳማ፣ ሌላ ሌላ ቦታ ቤት ገዝቷል። አንቺ ግን በስምሽ ምንም ነገር የለም። ለምንድነው ዝም የምትይው? ለእሷ ቤት ነው አዲስ አበባ መች ገዛሁላት? ሪል እስቴቱን ከሆነ በራሷ ብር ነው የገዛችው። እኔ አሁን ሳይድ፣ እኔ ከሷ ጋር መሄድ አዳማ፣ እሺ በሷ ገዝቻለሁ እኮ በሷ ተገዝቷል። እኔ አሁን ሳይድ አንደኛ ከቤት ኪራይ ጋር መዳረቅ አልፈልግም። አንቺ የቤት ኪራይ ኖሮ ሰልችቶኛል፣ ብር የለኝም እያልክ ነው ብር የለኝም እሺ፣ ችግር የለውም አይኖርክ በስሜ እኔ ምንም ነገር የለም። እኔ አሁን የምፈልገው ማለት ሳይድ በስሜ የሆነ ነገር እንዲኖር ነው፣ በቃ የሆነ የሚይዘው ንብረት ሊኖረኝ ይገባል፣ በአዩ ስም። ስለዚህ ሱመያ ምንድን ነው ያለችህ? አትፈልገኝ ብትፈልገኝም አታገኘኝም፣ አሁን ባላለ ለዘላለም እኔ እናንተ አብረን አንመለስም፣ እንዳትከተለኝ ብላለች። ሶ ሱመያ እንዳትከተለኝ፣ እንዳመጣብኝ አልመጣም ስላለችህ፣ እሱ የሱመያ ቤት እንዲሁ ከሚቀመጥ የእሷን ቤት በስሜ ታዞራል የማነ የሱመያ እዚህ ያለው ቤት በስሜ ማዞር የሱመያ አንተ ያለ ነገር ብትወራ ራሱ እኔ ያቺ ሚስቱ ጥላው ጠፍታለች እኔ ሁለተኛ ሚስቱ ነኝ ብዬ ይሄን ቪዲዮ ማስረጃ አለኝ አሳይቼ ቆማ ጋር ከዛችኛው ጋር ተፋቷል እኔ ብቻ የኔ ምንም የለኝም ብዬ ይሄን ቹስ ቪዲዮ አሳያለሁ የሱመያ ቪዲዮ አለ አይደል እሱ ማስረጃ አሳይቼ ያ ጥላው ሄዳለች አልፈልግም ብላለች ብዬ እኮ ወርሼ መኖር ይችላል ወርሼ ምኑን ንብረቱን እንዳለ ወርሽ አንቺ ልትገኝ አስበሻል። ነኝ እኔ ይላል ነሽ ሁሉም ሻ ሁሉም እየመጣ ነው። ብር የለኝም እያልክ ብር የለህም። እሺ ችግር የለውም አይኖርክ በስሜ ምንም ነገር የለም። እኔ አሁን የምፈልገው ማለት ሠኢድ በስሜ የሆነ ነገር እንዲኖር ነው። እንግዲህ አዩ ማለት ነው። እዚህ ጋር ምንድነው ያወራችው? በስሜ የሆነ ነገር እፈልጋለሁ። አንተ ጎንደር ባህር ዳር ስትል እንግዲህ በዛ ሰዓት ጎንደር ባህር ዳር እኔ ጋ የመጣ ጊዜ ነው መሰለኝ። ቤተሰቦቿ ይህ ማንኛውም ቤተሰብ እንደሚያደርገው ነው ይሄ ልጅ ሊፈታሽ ይችላል መጀመሪያ ምስቱን እየፈለገ ስለሆነ ስለዚህ በስምሽ የሆነ ነገር ያደርግልሽ አሏት። ማለት ነው አሁን እሷ ያንን መልእክት ነው እዛ የመጣችው ለሰይድዬ፣ እየነገረች ያለችው ከዚህ ነገር ግን እኔ ምን እንደገረመ የታውቃላችሁ አሁን አንተ የሆነ ነገር ብትሆን አለች ቪዲዮ አለኝ ማስረጃ አለኝ። እሷ ጥለው ሄዳለች እና አንተ እሱ መሽቶ አይደለችም ብዬ ንብረቱን ለራሴ ያደርጋለሁ። ያኔ ለካ ጎንደር ሊሄድስ ሲል አንተ መታወቂያ ኦ ነው መታወቂያ ኦ ሆነህ ደግሞ አማራ ክልል እንዴት ትሄዳለህ ለምን እንዳለች አሁን ነው የገባኝ። አንቺ ለራስሽ የደገሽለት ነገር አለ እንዴ ብዬ እንዳስብ ያደረግሽ ማለት ነው ምክንያቱም ገና ለገና አሁን ከተጋባችሁ አመት ራሱ ሞላችሁ፣ እንዲህ አመት ራሱ እኮ አልሞላችሁም። ገና ናችሁ እንግዲህ። አመት ሳይሞላችሁ አንተ የሆነ ነገር ብትሆን ማለት ማለት ነው እንዲሆን ትፈልጋለሽ ማለት ነው። እንግዲህ አስቢው፣ አንቺ እኮ ከመግደል ወደ ኋላ ራሱ በቃ። አሁን እኮ ቢገባው እሱ ገለሸዋል እኮ አንተ የሆነ ነገር ብትሆን ተከኒም አላ ከዛ ጋር ከአንቺ ጋር እንዳያደራረሰ ገና መጥቼ ንብረት ምናምን ልካፈል ማለት ነው። ከአንቺ ጋ ባሌ ነው የኔ ነው ብዬ እኔ እንደዚህ አይነት ነገር አላህም፣ እንደዚህ አይነት ነገር ውስጥ አይክተተይ ማለት ነው። ያኔ አስተሳሰብሽ ጭቃ የሆን አስተሳሰብ ነው ያለሽ። እንዴ ቀስ ብለሽ ወይ እንዲያዞርልሽ አታደርግም እንዴ ልጁ? ቆይ ወንድማ ወንድምሽ ነው ወይስ ምንድነው እንዳውልት? እዛ ቁጭ ብሎ ሰምቶ ለቤተሰብ ተላላኪ ነው? ሰምቶ እንዲሄድ ነው እንዴ? እንዴ ዝም ያደረጋችሁት? የአንጂ ጓደኛ ነው፣ የሱ ጓደኛ ነው በቃ። የሆነ የሚይዘው ንብረት ሊኖረኝ ይገባል በአዩ ስም። ስለዚህ ሱመያ ምንድን ነው ያለች? አትፈልገኝ፣ ብትፈልገኝም አታገኘኝም። አሁን ባላል ለዘላለም እኔ እናንተ አብረን አንመለስም፣ እንዳትከተለኝ ብላለች። እሱ ሱመያ እንዳትከተለኝ እንዳመጣብኝ አልመጣም ስላለችኝ እሱ የሱመያ ቤት እንዲሁ ከሚቀመጥ የእሷን ቤት በስሜ ታዞራል። የማንን? በቃ ብር ከሌለ እኔ ደግሞ በስሜ እንዲኖረኝ ይፈልጋለሁ። መኖሪያ ቤት አንቺም በተራሽ ይገዛልሻል ሲደርስ። ለምን ለምን ብር የለም። አሁን ኬት ትገዛልኛለሽ? ስለዚህ ያለውን ቤት በስሜ ማዞር የሱመያ ነው። እሱ ሱመያ እኔ በራሴ ብር ብቻ ልገባሽ ከሱመያ ጋር ስንት አመት ለፍተን ባጠራቀምነው ነው ብር፣ ከሱመያ ጋር ሆኜ ሰርቼ ባገኘሁት ብር ነው ለሱመያ የገዛሁት። ስለዚህ የሱመያ የሱመያ ነው። አይነካም፣ በጭራሽ እንዳታስቢ። የእሷን በሞት እንኳን የእሷን፣ የልጆቼ እናት ነች፣ ለልጆቼ ነው የሚሆነው፣ የእሷ ነው። አይደለም ኖሬ በሞት እንኳን እሷ አይነካም። ገባሽ? አይቀየርም። እሷ የቤትሽም ግቢና ካርታ ምናምኑም በአንቺ ስም ይዙር፣ በአንቺ ስም ይዙርና ይለቅ ገባሽ? ድንገት በዚህ አጋጣሚ የሆነ ነገር ቢሆን ልጆቼንም የሆነ ነገር ብታሳጭ ነው ማለት ነው እንጂ ለአንቺ ብዬ ቁጭ ያርኩት እስካለ ድረስ አሁን፣ በእኔ ስም ካለ እኔ የሆነ ነገር ቢሆን አዩም፣ እኔም መፍትሄ ነው መካፈል ልትል ይችላለች። ያ የአንቺ የለፋሽበት ነው የደከምሽበት ነው፣ ከእኔ ጋር ስንት አመት ኖረሽ የደከምችበት ስለሆነ፣ ስለዚህ ነይና ቤትችንም እንትኑን ላዞር። ገባሽ? ካርታና ፕላኑን፣ ካርታው በአንቺ ስም ይሆን የሚስተካከለው ነገር ማለት ነው። ተመቶቻሽ ባውና ታውኑ ሰይድ እንዳልኩ በቃ ለሱመያ እንገዛላታለን። ማንተ ሁለት ሳምንትም ላኖር ትችላለህ። አይሆንም ከሁለት ሳምንት በታች ያሰብሽልኝ ነገር አለ። ቪዲዮን ትይው እና መልሷን ሰማና፣ ዛሬ ምናምን እሺ እመጣለሁ እታረቃለሁ፣ የሆነ ደሞ ወይ እንደዚህ አርግ ወይ እንደዚህ አርግና እኔ እመጣለሁ ምትል ከሆነ መልሷን ዛሬ ጠብቄ ዛሬ ምን አሁን አንቺ የሱመያ ለመውሰድ ግን ምን አነሳሳሽ? የሱመያ ለመውሰድ ሳይሆን እንደ ሀሳብ ነው። አላለችም። እንደ ሀሳብ እሺ እንቀይራለን ካለ በኋላ ማለት ነው እንዴ። እዚህ ጋር ማለት ነው። እዚህ ጋር እንደውም አላስገባውትም እንጂ ሌላ ወንድ አግብታ ሌላ ወንድ ነው የሚኖርበት ሌላ ወንድ ከሚኖርበት እኔ ልኖርበት ነው ማለት ነው። እሺ ሰይድ፣ አሁን እኔ ሰይድ ጋር ተጣልተን ቤቱን በአንቺ ስማ ዞሮ አንቺ ነገር ከሰይድ ጋር ብትጣይ ሌላ ወንድ አታገቢ ቁመሽ ነው የምትቀሪው። ዞሮ ዞሮ ገባሽበት ማለት አይደለም። ያ ቤት አሁን የእኔ የተባለው ቤት አንቺ አሁን ምንም ያንቺ ሀቅ የሚባል ነገር የለበትም። ምክንያቱም የለፋሽበት ነገር የለም። ምንም ያደረግሽበት ነገር የለም። ያ አንቺን የሚመለከት ነገር አይደለም ማለት ነው ምናልባት ምናልባት ከሳይድ ጋር ተጋብተሽ ወልደሽ ምንኪ ልጆችሽ ያው ዞሮ ዞሮ እሱ ስለሆኑ እሱም ደግሞ የአንቺ ሀቅ ሆኖ ሳይሆን ዞሮ የአባታቸው ሀቅ ነው በሚለው ማለት ነው እንጂ ለአንቺ አይገባሽም ሲፈጠር። ሁለተኛ ነገር ደግሞ ልጁ ልደፊው አስበሽ ነው። ሁለት ሳምንት ራሱ አቆይም እኳች ልደፊው ነው። ገና ለገና በስሙ አዙረሽ ማለት ነው። በስሙ አንተ ሁለት ሳምንት ላትቆይም ትችላለህ። በስም ያዙርልኝ ምን አይነት ጭቃ ምን ምንን ንግግር ነው የምትናገሪው ቆይ፣ አንቺ አያንቱ እንዴ! ማለት ዝም ብለሽ ከሆድሽ እንደመጣልሽ ነው እንደ የምታወሪው። አንዳንዴ እኮ በቃ ሰው ይከፋል የሚባል ነገር እንኳን አለ። በዛ ላይ ደግሞ ካሜራ ምናምን ደቅናችሁ ጠገባችሁ ጣገባችሁ ያለው ልጅ ደግሞ ልክ አታወራ እንደተባለ ነገር እንደ ሐውልት ቁጭ ብሎ አዳማጭ ነው ወይስ ምንድን ነው እንዴ? እኔ እኮ በጣም ነው ግራ የገባኝ። እኔ አስቡት ታዲያ ከእንደዚህ አይነት ሰው ጋር እኔ ሲፈጠር ደግሞ፣ ምን አለ ካልመጣሽ አልመጣም እንደ አስበኸው፣ እኔ ለመሬት ብዬ ስመጣ ምን እንደምታደርገኝ አሁን ገና አይችልሽ ማለት ነው። እኔ ምን ሆናለሁ ምናምን ሲለኝ፣ አንተ የሆነ ነገር ብትሆን እንዲ ምናልባት ሁለት ሳምንት ምን ላትቀመጥ ትችላለ ብላ ለአንተ እንደዚህ ያለች ሴትዮ ነገኔ አሁን ውይ እንዴ መሬቴንማ፣ ቤቴንማ ለምን ትበላዋለች? የለፈውበት ነው። አስር አመት ሙሉ የለፈውበት ነው። ለምን ሲባል ትበላዋለች? ገና ለገና የባል ሚስት ለምን ትበላች? ብዬ ብድግ ብዬ ስመጣ የሆነ ነገር ብታደርገኝ ስል ቤቱ ጥንቅር ብሎ ይቅር፣ አጠብቀኝ ነገ እኔ ምን አቀላለሁ? እኔ ወይ እስካሁን ቀይረውም ሊሆን ይችላል። ምናቅ ነይ እኔ እኔ እዛ አዩ ያለችበት ተዋዩላሉ አያንቱ ያለችበት፣ ረ አይ እቺ በረኪና ነው ምላከች ባለ እቺ በረኪና ያለችበት ቤ ድረስ ያለችበት አገር አልመጣ ሲፈጠር መጀመሪያ ደረጃ ማለት እኔ ገና ለገና ቤቱ ለምን ይወሰዳል ብዬ ከል ከል ከል እያደረኩ ስመጣ የሆነ ነገር ልደፋኝ። አላንተ ራሱ ተጠንቀቅ አባቴ፣ በጣም ተጠንቀቅ። አሁን መሬቱ ሳደፋክ በፊት ፈርምላት። ካርታ ብላኑንም ስጠ ሁሉ ይስጣል። ከአንተ ህይወት አይበልጥ። እኔ ሰርች አገኛለሁ እናቴ። እኔ እድሜ ለመዳም ቅመሞች፣ እድሜ ለሚያዩ፣ ለሚከታተሉ፣ ለሚወዱኝ፣ አላ ከኔ በላይ ይውደዳችሁ። ላይክ፣ ሰብስክራይብ ካደረጉልኝ ሰራለሁ። ደግሞም ቤት አለኝ አለኝ። ሪስትቱ ዲኤሚ ሲያለኝ ሲያልቅ ገባበታለሁ። እስከሚያልቅ ነው እንጂ ማለት ነው። ከዛ ውጭ ደግሞ እንሻ አላ ከፈቀደ ቤት ይገዛለሁ እንዴ ገና ንብረት እኮ ይጠፋል፣ ይመጣል። ገና ለገና ለፍቻ ያገኘው ገንዘብ ነው ብዬ ልጆችን ተንከራ ገና ለገና ከሰይድ ጋር ለፍቻ ያገኘው ገንዘብ ነው እሷ መውሰድ የለባትም አቋርልም ብዬ ተንከርፍፌ ስመጣ አንከርፍፋ ልትልከኝ እቺ። እኔንም ከመግደል ወደ ኋላ አትልም። እኔ እመጣለሁ። እኔ ስመጣ አናቴንትልና እኔ ከሌለው ማን ይሆናል እሷ። ከዛ እስቲ አንተንም እኔንም በጅምላ ጨፍጫፍ እኔንም አንተንም ትጨፈጭፈላለች። እንዲህ ልጅቷ የሆነ ነገር ብታደረገን ላይታወቅ ይችላል። ምን ስንት ነገሮች ናቸው እየተገደሉ ከዓመታት በኋላ የሚታወቀው? ምናልባት ወይ ካረጀሽ በኋላ የሆነ ነገሩ ታቆም ትታሰረው። እንዲህ ምነው እናቴ፣ ደሜ ደመከል ቢሆን እዛው በጸበላችሁ። እኔ መሬትም አልፈልግም። እኔ ሰይድ ከአንተ ጋር ያፈራሁት ነገር ደግሞ መሬቱን ቤቱን አንተን የገዛላት ይጅርዘ እኔ እንዳንቺ እኔ ሰይድን አንድ ነገር እኔ የጸጉር ቤት እንኳን ሰይድን ብር አስወጥቼው አላውቅም። እውነቴ፣ ግን ይበለው። አንዳንዴ እኮ አንዳንዴ አሪፍ እኮ ነው፣ ሰውም ይቀጣል አሪፍ ነው። እንደውም እንኳን ማዩን ያገባት ማለት ነው። ምክንያቱም አሁን እንደዚህ ጭምልቅ ምትልበት የእኔ ግፍ የእኔ ጦር ነው። ደግ ያረገች ግን ለማንኛውም ይህን ቪዲዮ ካየሻ ቪዲዮ ደርሶኛል። በጣም አምሶ ሶሪ አልመጣም። አይደለም አንድ ቤት ማለት ነው። ሌላም ቤት በስም የገዛው ካለ አዙርላትን። ያልፈልግም አባቴ ምን ያደረግልኛል እንዴ? ዋናው እኔ ራሴን ነው ፈልገው እና እኔ ማለት ነው እኔ እኔ እኔ ካለው እኔ ጤና ከሰጠኝ፣ ጤና ካለኝ አላህ እድሜ ከሰጠኝ እሰራለሁ። ለወደፊቱ እሰራለሁ። እንሻላ አርጅቼ ለምን በምርኩዛሌ እሰራለሁ እንዴ። ልጆቼን በሰላም ላሳድግበት። ስንት የሚጠብቃቸው ልጆች አሉ። እኔ ገና ለገና እቺ በረኪና ማሰቢያዋ የላላ ሴትዮ ሂጄ ከእሷ ጋር ለመሬት ብዬ እዛን ከፍን ከፍ ስለኔ ኮ ቪዲዮ ሳየው ማለት ነው። እንደ የምትመጭ ከሆነ እስከ ነገብና ምጠብቅሻለሁ። መልሱን አሳውቅኝ። ይህ መልእክት ለሱ መያ ነው። ቤቱን አዞርልሻለሁ። እንዴት ሱመያ፣ እንዴት ነው እንደምንመጣው አስበሃል። እኔ ለማንኛውም ስላሰብክልኝ አመሰግናለሁ። አዩን ተጠንቀቅ እናቴ አናት። ግን እቺ ቀድማ ነው የምደፋ። ቀድማ ገንዘቡን ራሱ ማለት ነው ቤቱን ካላዞርክላት ማለት ነው አሁን ገና ለገና ይህኔ የሆነ ያጣራችው ነገር ቢኖር ነው እኔ የሆነ መረጃ ላይ ምናምን ብላ አታስቢ። አላህ የልጆቼን አባት ምንም አያድርግ። እኔ ዱዓ እያደረኩልን አላህ ይጠብቅ። ከዛ ውጭ ግን እኔ ከአንቺ ጋር አይደለም ይቀርና እሱ በህይወት ሳይኖር እሱ በህይወት ኑሮ እንኳን አልመጣሁም ሐቢብቲ። እዘ በጸበልሽ እንዲ እዛ አንቺ እኔ ሳይድን እንትን እያልኩኝ አይደለም ይህን አምጣ ይህን አምጣ ይህን ሳትሰጠኝ ለምን እኔ አንቺን አግብቶ ሁለት ልጆች ይዤ የመን እያለሁ ማለት ነው። ሁለት ልጆች በስሜ ምን አለና አላልኩትም። በስሜ ምን አለ በስሜ ንሳታስ ገባልኛ ላልኩ እኔ በራሴ እኔ በሱ እዛው ራሱ በራሱ ፍቃድ ካስገባቸው ገንዘብ ውጭ እኔ እስካሁን ድረስ አንድ የጠየኩት ነገር የለም አምስት ጥይ ባፌ ይህንን ይሄንን ገንዘብ ፈልጋለሁ አልহামዱሊላህ ነ አልቸገረኝም። ግን እስካሁን ድረስ የጠየኩት ገንዘብም የለም ይለም አልጠይቀውም ማለት ነው መጠይቅ አልፈልግም ራሱ እሱ ለእኔ ገንዘብ ቢሰጠኝ ልጆቹ ናቸው እንትን የሚሉበት። እኔ እንዳንቺ እንትን አይደለሁም። እሺ፣ ከሳይድ ጋር ዛሬ ሳይድ አግብቷል ዛሬ ሳይድ ፈቷል እያልኩ እሱን እየተከታተልኩ ስፈታ ሳገባብ ነው። እኔ ሴት ነኝ፣ ራሴን አስከብሬ መኖር የምችል ማለት ነው። ግዴታ ግዴታ ገንዘብ ሰው አንድ ሰው ገንዘብ ለማግኘት ወይ ደግሞ ሀብታም ለመሆን ወንድ አያስፈልገውም። ሴቷ ራሷ በጣም ሰርታ ሀብታም መሆን የምትችል ናት። እንደ ሴት ከወንድ በምንም ልታንሳት አትችልም። እሷም ሰርታ ታገኛለች። እሷም ሰርታ ከሱ በላይ አረብ ሀገር የሄዱ እህቶቻችን ወንዶች ናቸው ቁጭ ብሎ እሷን ብር የሚበሉት እንጂ ሴቷን አሰርታ የምትመጣው ምንድን ነው? ሴቷን አሰርታ የምትገበው ወንዱ ነው ቁጭ ብሎ የሚበለው። ስለዚህ እኔ እሱም ይህ ነገር ግን ፌር አይደለም። ሴቷ ቁጭ እየሰራች ወንዱ ቁጭ ብሎ የሚበለው እንደሴት ማለት ነው። ግን እንደ አባባሉን ነው እንጂ ይሄ ነገር ጥሩ አይደለም። ለማንኛውም ግን ማለት ነው አዩዬ፣ እኔ እንዳንቺ የሳይድን ገንዘብ ፈልጌ አይደለም ያገባሁት። እኔ እንዳንቺ በበረኪና አታልዬ አይደለም። እኔ እንዳንቺ በራቆት ቪዲዮ አስፈራርቼ አይደለም ሁለት ልጆች የወለድኩት። እሺ በሞላ ወንድ። እኔ እሱን ማስፈራረው ካልመጣ ካሌ ምናምን የሚለው እኔ የልጆች አባት ስለሆነ ነው እንጂ ባል ቢሄድ ባል ይመጣል፣ እልፍ ሲሉ እልፍ ይገኛል ይባላል ግን ባል ብሄድ ባል እንደሚመጣው፣ አባት ብሄድ አባት አይመጣም ብዬ ነው ሻ ቤቲ። እንጂ እኔ እንዳንቺ ለምኝ ሳይሆን ተለምኝ የምገባ ልጅ ነኝ። እኔ እንዳንቺ ወንድ ነው የምታመጣበት ምናምን የምትይው ማለት ነው። ስለዚህ ሁሉንም በራስሽ ልክ አትለኪ። መጀመሪያ ለራስሽ ክብር ይኖርሽ። አንቺ ምንም አያንስሽም፣ አስተሳሰብ ነው እንጂ የሚጎልሽ፣ ሌላው ሁሉ ሙሉ ነሽ ማለት ነው። ግን አስተሳሰብሽን አስተካክይው ይሄ ጨጓራሽን በበረከና እንደ እንደ እንዳሳጣብሽው አይምሮሽን በሆነ ነገር አሳጥቶ አዲሽው። ያኔ ለሰው ጥሩ ነገር ጥሩ አመለካከት ኖሮሽ መጀመሪያ ጥሩ ጥሩ ነገር ማሰብ ጀምሬ ከጥሩ ሰው ጋር መሄድ ጀምሬ ይሄ ኮልኮሌ ኮል ኮል ጓደኞችሽን ታያቸውና፣ ደህና ዲን ያለው ሰው ጋር ሂጂ፣ በቃ ዲንንም የሚያስተምርሽ። በቃ ዕውቀት ለማግኘት ራሱ እኮ እንትን እኮ ነው መሄድ መሄድ እኮ በቃ የሆነ ያላህን ስትፈረራ በራሱ የሆነ ሰው ማክበር ራሳችሁ መውደድ ይመጣላል። ሲፈጠር ይፈጠር ማለት ነው። የአንቺ ነፍስ ራሱ የአንቺ ነፍስ ራሱ ያላህናት ማለት እሱ ነው። እሱ እስከፈጠረች ድረስ እሱ ነው። በምንም አይነት ምክንያት ሁሉ ሊያጠፋሽ እሱ ነው። በቃ የሚወስድሽ ማለት ነው ወደ ራሱ በቃ። ሻዩ ይቻ አዶን ያለ የሰጠውሽ ነፍስሽ አማናሽን በቅቶሻል ነ ብሎ ይወስድሻል ማለት ነው። አንቺ እኮ ያንን አማነ ራሱ አልወጣም ብለሽ ስንቴ ለመሞት ያኔ አልሞት ባይ ተጋዳ ይሆንሽ። ለራስሽ ራሱ እምነትሽን አላ የሰጠሽን እምነት ራሱ እያፈረሽ ነው። ለራስሽ መጀመሪያ ይከበር ይኖርሽ ለራስሽ የማና ይኖርሽ ቀልብ ግዥ። እኔ እናንተ ተዳራችሁ ኖሩ፣ እኔን ተውኝ። መጀመሪያ እኔ ተውኝ። አንድ ቤት አይደለም አስር በስሙ አድርግላት። እኔ ተውኝ። በቀኝ እንደዚሁ እኔ ምናልባት ለወደፊቱ ከቸገረኝ ልጆች ናቸው ወደ ሲሆን በግድ ትረዳለህ ግን አሁን ለጊዜው እኔ ምንም አልፈልግም። እኔንም ለቀቅ አድርገኝ። ጭራሽ ከቤተሰቦችሽ ጋር ሆነሽ ስለ እኔም ታወሪያለሽ። እንዲ ሸመጅሽ እንዲ አንቺ እንዲተውኝ በቃ አንቺም ተይኝ፣ ባሽም ተውኝ። ባጭሩ እስከ ጓደኞችሽ እስከ ምርኪምንኪ ጓደኞችሽ እኔ ዝም ስል እንኳን የማይገባቸው እየወጡት ብለ ይለፈልፋሉ። እኔ ጸጥ ስል እንኳን መስል አለመመለስ ዝም ስል ደህና ንግግር እንኳን አይናገሩም። በቃ ማለት የሆነ የሚሳደባቸው ወይ ደግሞ እኔን ልክ አዝዘው ነው ወጥቼ እንደዚህ እንደዚህ ነው ሰድባቸው ምናምን ነገር በዛ እንትን ለማለፍ ፈልገውም አላውቅም። እኔ ዝም ስል እንኳን አይገባቸውም። እና ለማንኛውም እንደ ፍጠር ጥራችሁ ደስ እንዳላችሁ እኔ አይቼ ንቄ አልፌ የመተው የምችል ልጅ ነኝ ማለት ነው። ለማንኛውም ግን ወሬ አበዛውባችሁ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወረህመቱላሂ በረካቱ